ይችን የመሰለይ ቆንጆ ይችን የመሰለይ ልይ የኛማ ልይ አለ ሀገራችን ሰው ዛሬም ስጦታው እንደቀጠለ ቀጠለ ነው። ላብርሽ እና ለሩታ ይችን የመሰለች ወርዳ ወይም አበባ ወይም ጽጌረዳ አበባ አሰርቼ ትናንትናው አያችሁት ጋራ ስጦታ ልልክላቸው ነው። ለነሱ ያልሆነ ቀሚ ሲበጣጠስ ማለት ነው። አሰላሙ አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የመሬም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? ሰላማችሁ ብዝትትርፍ ትርፍ ይበልልኝ እንደ መሬት አሻዋ እንደ ሰማይ ኮከብ። ለቻናሉ አዲስ የሆናችሁ ሸር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። አዳዲስ ነገር እየመጣለሁ እኔ ለእናንተ ያልሆንኩ ለእናንተ ያልሆነ የጥምቀት ቀሚስ ሲበጣጣስ እያልኩ ወገቤና ስሬ ለሁለቶቹ ጥንዶች ማለት ነው እሱም ታማኝ እሷም ታማኝ ለሆኑት አዎ አዎ እና እየመጣሁ ማለት ነው። በነገራችን ላይ ማለት ነው የሰው ልጅ የሰው ልጅ ብዙ ሴት ያያል ብዙ ወንድ ያያል። ሴቲቱም ብዙ ወንድ ታያለ፣ ወንዱም ብዙ ሴት ያያል። ያየችውን ሁላ ያየውን ሁሉ የኔ ይሁኑ ማለት ተገቢም አይደለም፣ ሊሆኑም አይችሉ ሳወለላ እስቲ ንገሩኝ። አሁን አብዛኛውን ኢትዮጵያውያን ማለት ነው እንደፈለግን ነው የምንኖረው ማለቴ የሚሸፈን የለም የሚሸፈን ስለሌለ ቆንጆ አሉ መካከለኛ አለ የማምር አለ ጸጉር ረጅም አለ በተፈጥሮ ጠጉር አጭር አለ በተፈጥሮ የፈረስ ጭራ የሚቀጥሉ አሉ ስለዚህ ያ ወንድ ቆንጆ ቆንጆ ሴት ባጋጣሚ ያገኛል ያያል ያች ሴት ቆንጆ ቆንጆ ወንድ ታያለች ታገኛለች ያገኘችውን ሁሉ ያገኘውን ሁሉ አፈቅርሻለሁ፣ ሚስቴ ነሽ፣ አልጋ ላይ እንጫወት፣ እንቃመስ እንዲወጥ ማለት ይጠበቅባችኋል እንዴ? አረ በፍጹም ኢትዮጵያውያን ባህላችን ይሄ፣ ወጋችን ማረጋችን አይደለም። አንድ ሴት አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት። በቃ ያገኘሁን አንተ እንሰሳድ የለም የምቀምሰው፣ ያገኘሽውን አንቺ እንሰሳድ የለሽም የምቀምሽው። እንሰሳ ነው ያገኘውን በተፈለገው ነገር የሚቀምሰው እንሰሳሁን የእሱ የሱ ዘር ተሆነች ወንድና ሴት ሆነው የሱ ዘር ተሆነች ለመቃመስ ይፈልጋል አያቅም። ሰው ግን ማገናዘብ አለበት፣ ገብቷችኋል? ስለዚህ አብርሽና ሩታ ወዴት እየሄዳችሁ ነው? በተለይ አብርሽ ማለት ነው። በተለይ አብርሽ ወዴት እየሄድክ ነው? በቃ የሞተተው ይነሳል። የተዲፋኋ ይመለሳል። ያ ማለት ነው። አሁን አንተ በፊት ፍቅር ናት ፍቅረኛ ያያልቅ በሚዲያ አመጣህ የአምስት ዓመት የስድስት ዓመት ፍቅር አለብኝ ብለ ተለያያች። የማይሆን ሆኖ ሌላ ደግሞ አመጣህ። እሷም ጋር የማይሆን ሆኖ ተውኳት። ሩታን አፈቅራለሁ ብላ ቤተሰቦቿን፣ ዘመዶቿን፣ ትምህርቷን፣ እህትና ወንድሞቿን አባትና እናቷን ትታ ላንተ ብላት አዲስ አበባ መጣች እንዴ ምንም ብላ አሳመነችህ። አፈቅርሻለሁ ብለህ ቃል ገባህላት። የሚስኪኖቹን፣ የድሃዎቹን ገንዘብ ዱባይ የእናት ያባታቸው ቤት ጅቢ ገፋው የሚወርቅ ሁሉ ለአንተ ድግስ ደግሰው እነ ሰፌር ቆሎ የእነ ሰፌር ቆሎ ማለት ነው እናት አባቷ የቡና ሱስ ይዞት እያዞረው እየወደቀ የሰፌር ቆሎ ሁሉ የመጣችበትን አላማ ረስታ ለአንተ ዱባይ ድግስ ደግሳ ዳሩ ገብተዋል። አሁን ደግሞ ሩታ ተሶስት ወር በፊት እኔ ጋር ተለያይተናል። አሁን ጽንሱ የሶስት ወር ነው። እኔ ጋር ተታረቀች ወር ነው በመቼ ተረግዞ ነው ብለህ አውቀህ ተሩታ ለመራቅ እየፈለክ የተውካት የተውካትም ፍቅረኛ። አሁን እሷ ጋር አዲስ ነገር አለ፣ እወዳት አለው፣ የግሌ ናት፣ የንብረቴ ናት። ስለተለያየን ሰንበት ተሰላል፣ እሷም ተቀይራ እኔም ተቀይሬ፣ ላላቃ ትችላለሁ፣ ላቃ ትችላለሁ። ምንድን ነው እናንተ የውሪ ጨዋታ አረጋችሁት እንዴ? ቃቃ፣ ወይም ገጠቦች፣ ወይም ጠጠር ጨዋታ፣ ወይም ሰኞ ማስገኙ፣ ወይም ገመድ ዝላ አረጋችሁት እንዴ? እንዴ ትጋር እኮ ክብር ነው። ሰውን ያህል ፍጡር ማለት ነው የሰው ልጅ አላህ ሱብሃነ ተዓላ ስበብ አድርስ ይላል። ሰውን ያህል ፍጡር ወንድና ሴት ስበብ ያደርሳል። በግንኙነት መልኩ አላህ ሱብሃነ ተዓላ ደምን አርግቶ ሰውን የመሰለ ፍጡር ይፈጥረናል። ተማን ተተባረከችው ወይም ተንጹሂቱ አላህ ተወፈቀ ሴትና ወንድ ዝም ብሎ እንደው ሻዛ ምዝህም የሚዘል በሽታውን አቅፎ ወይም በሽታውን ጠንቅሎ እንጂ የሚመጣው ጥሩ ዘር አይተካም። አዎ በአሁኑ ትውልዱ ሙስሊሙም ሆነ ክርስቲያናችሁም እንደየ ሃይማኖታችሁ ሃይማኖታችሁን ሀራምና እና ሀላሉን ታውቃላችሁ። ያለ እኔ ካትነካካ ነው ተረቶ በቃ በማናቸው ሙስሊም መጀመሪያ ቤተሰብ ጠይቃችሁ ኒካ አድርጋችሁ እንዲፈለጋችሁ ማድረግ ትችላላችሁ። ያለ ኒካ ሴቲቱ ወንዱ ጋር ወንዱ ሴቲቱ ጋር መለጣጠፍ ምን ይሉታል? ኧረ ተው፣ መለጣጠፋችሁ ውስጥ እንዲያሻው ውስጥ ምን እያረጋችሁ እንዲሆን ታውቃላችሁ። ተመርምራላችኋል። ይሆነኛል፣ ሊሆናታል ብላችሁ ተችታችሁታል። ኧረ ተው እናንተ ልዩይተው ዘበኑን ማመችቷችኋል። እሱ የለበሰውን አይነት እሷም ታሰፋለች። ማች ዩኒፎርም ሞሽንግ ይሉታል፣ ዩኒፎርም ሞሽንግ አንድ አይነት እያሰቁ ተው፣ እንደዛ አትሁኑ። ነገ የምትጠጠቱበትን ስራ አትስሩ። ነገ አይደለም ልጆቻችሁ፣ የልይ ልጆቻችሁ ያፍሩባችኋል። አያቶቻችን ቤተሰቦቻችን እንደዛ አይነት ነውር ሰርተው ነው እንደ ያለፉት? የድሮ ሰው እኮ ለልጅ ከብት፣ እህል፣ መሬት፣ ቤት ንብረት ነው ሰጥቶ አውርሶ የሚሞተው ገብቷችኋል። የዛሬ ልጅ ደግሞ የብልግና ነውር ቪዲዮ ቻናሉ ላይ ጭኑ አኑሮ ነው ያንን የሚያሳያቸው እንጂ ምንም ነገር አውርሶን የሚሄድ የለም። በአሁን ዘመን ማለት ነው። የብልግና ጥግ ሴቲቱም ሆነ ለልጆቹ ወንዱም ሆነ ለልጆቹ ሰከን በሉ ኢትዮጵያዊነት ይሄን አይፈቅድም። እና ዛሬ ለጥንዶቹ ይችልልክ ነው አልኳቸው። ይች ምን ትመስላለች? ታምራለች። ለነሱ ያሉ አዎ፣ ለነሱ ያልሆነ ምንም አልሰራ ለነሱ ነው እንግዲህ ስጦታ እያሸብክ የመለከው አዎ። ኧረ ሰምታችሁን እንዴ? አዎ ወዳችሁ ፈቅዳችሁ ጊዜያችሁን ሰውታችሁ ቪዲዮውን ሸንላይክ ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅ ጋር እያመሰግናለሁ። አበረታቱኝ፣ አጠንክሩኝ። እናንተ መሽም ነጭ ነጫን እንቅጭ እንቅጫን የሚያወራ ሰው አትወዱም። ይሄን ዝም ብሎ የቂጡን ያልጋ ላይ ያንሶላ ገፈፋውን የሚያወራውን የምታዳምጡት የምታዩት እኛ አነስቴ መዲያም ጥንቅሽ መዲያም ቅመማ ቅመም ሰውን አይተን እዚህ ላይ ራይት፣ እዚህ ላይ ኤክስ ናችሁ ብለን የምነታቸውን እንዴት እኛንስ አታበረታቱ በነበረን ቪዲዮ ይሄን ይመስላል። ቀጣይ እስከምንገናኘው አሰላም አለይኩም ወረህመቱላሂ ወበረካቱ።